ብዙ ጊዜ ሰዎች ሲያወሩ ሰምታችሁ ሊሆን ይችላል። ኢንተርኔት በነፃ ሲጠቀሙ ምንም አይነት አፕሊኬሽን ምናም ሳይጠቀሙ አምስት ብር ምናም ሞልተው ሶስት ቀን አራት ቀን ዳታ አስጠቀመኝ እኮ ምናም ሲሉ ሰምታችሁ ሊሆን ይችላል እና ይህ አጋጣሚ ሊከሰትበት የሚችለው ነገር ምንድነው? ዋነኛው ምክንያቱ አይፒ አድሬስ የሚባል ነገር አለ። እሱን በሰፊው ያሳያቸዋል። ወደ ውስጥ ገብቼ አይፒ አድሬስ፣ አንዳንድ ጊዜ ቴሌዎች ነፃ ኢንተርኔት ይለቃሉ። የሆነ የሆነ አይፒ አድሬስ ነፃ ኢንተርኔት ይለቃሉ እና ምን በዛ ሰዓት እናንተ መጠቀም ትችላላችሁ። ከዛ ሰውዬ ጋር አይፒ አድሬሱን አይታችሁ እናንተም ያንን ኮኔክት በማድረግ መጠቀም ትችላላችሁ። በአጭሩ ስለምን እያወራሁ ነው? ሲቲንግ ላይ ገብችል ያሳያችሁ። ወደ ሲቲንግ ትገባላችሁ። ከዛ ሲቲንግ ላይ ከገባችሁ በኋላ እዚ ጋር ምን ላይ ትገባላችሁ? እዚ ጋር እንደምታዩት ወረታችን መጨረሻ ላይ ስትወርዱ አባውት ፎን የሚላለ አባውት ፎን የሚለውን እዚህ ጋር ያላችሁ ማለት ነው። እሷን እስኪ ምልክት አድርግላችሁ። እሺ እዚህ ጋር ስላስቸገረ ነው። መጨረሻ ላይ ያለው ዛ አባውት ፎርም የሚለው አንዴ ተነኩታላችሁ። ከዛ ወረታች ወረታችሁ ስታረጉት ስቴትስ ኢንፎርሜሽን የሚላለች ያት እዚህ ጋር ማለት ነው። የመጀመሪያዋ ስቴትስ ኢንፎርሜሽን የሚለውን አንዴ ተነኩታላችሁ። ስትነኩት እንደምታዩት አሁን እኔ እዚህ ጋር አንድ ሁለት ሶስት አራተኛው ላይ አይፒ አድሬስ የሚለው አይፒ አድሬስ 10 200 ሁለት መቶ አምስት ነው እየተጠቀምኩ ያለሁት አይፒ አድሬስ ሶ እናንተ ነጻ ዳታ እያስጠቀመኝ ነው ስልክ ያልበላማለኝ ምናምን ነገር ያሏችሁ ሰዎች ካሉ የእነሱን ትገቡና የእነሱን አይፒ አድሬሱን ቼክ ታደርጋላችሁ። አይፒ አድሬሱን ቼክ አድርጋችሁ የእነሱ አይፒ አድሬስ በእነሱ አይፒ አድሬስ እናንተም መጠቀም ትችላላችሁ። ምሳሌ የእነሱ አሁን አይፒ አድሬስ የሚቀየረው ዳታ አጥፋችሁ ማብራት ነው። ምሳሌ ን ዳታውን አጥፍቻ አበራሁት። አሁን ሳበራው ዳታ እንትኑ አይፒ አድሬስ ተቀይሮ አገኘዋለሁኝ። አንዳንዴ ደግሞ እምቢ ካላችሁ ፍላይት ሞድ አረጋችሁ ፍላይት ሞዱን ትመልሳላችሁ። ስትመልሱት እራሱ አይፒ አድሬስ ቀይሮ ታገኙታላችሁ። እንደዚህ የደጋገማችሁ ያንን ነጻ ኢንተርኔት ያስጠቅማል የተባላችሁትን ወይም ደግሞ የልጁን አይፒ አድሬስ እናንተ ታመጡታላችሁ መልሳችሁ ማለት ነው። ምሳሌ ላሳያችሁ። ያው አስር ሁለት መቶ አምስት ነበር፣ አሁን አስር መቶ ሰማንያ አንድ አረገው አሁን እኔ አሁን እጄ ላይ ያለውና ነጻ ዳታ የሚያስጠቅመው አይፒ አድሬስ ምንድን ነው? ወይቱ ነው አሁን ላይ ያለው ይሄ ነው። እኔ ጋር መቶ አስር መቶ ሰላሳ አስር መቶ ሰላሳ የሚባለው አይፒ አድሬስ አሁን ላይ ቴሌዎች እስከሚያቋርጡ ድረስ በነጻ ነው እየሰራ ያለው። ስለዚህ ይህንን እየደጋገማችሁ መሞከር ባይዘ በቀላል አይመጣምና በየሀገሩም ስለሚለያይ አስር ሰላ አሁን አስር መቶ ሰላሳ ቢያንስ ሀያ ሰላሳ እስከ ሀምሳ ድረስ ሞክሬ ነው ዳታ እያጠፋው እያበራው ሊመጣልኝ የሚችለው እና ሳት ደግሞ እየደጋግማችሁ መቶ አርባ ሆነ አሁን፣ እንደዚህ ስትደጋግሙት ይመጣል ራሱ ው መቶ ሰባ ዘጠኝ ሆነ ት መቶ አርባ አራት ሆነ እንደዚህ ያላችሁ እየደጋግማችሁ የልጁን አይፒ አድሬስ ፈልጋችሁ አይታችሁ የእሱን ማምጣት መቻል። ካልሆነ ደግሞ አሁን ላይ ነጻ አይፒ አድሬስ እየሰራ ያለው ይሄ ነው መቶ ሰላሳ ወደፊት አዲስ ነጻ አይፒ አድሬስ የሚሰራ ሳገኝ እኔ መለቅላችኋለሁ። አድርጎ ሩን ጉሩፑን ጆይን አድርጉ። ከዛ ውጭ እናንተም እንደዛ አድርጋችሁ እንደ ልጁ መጠቀም ትችላላችሁ ማለት ነው። ቴንክ ዩ